ያለ ሀሳብ ልትኖሩ እወዳለሁ ያላገባ ጌታችን እንዴት ደስ እንደሚያሰኝ የጌታውን ነገር ያስባል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 32 በዚህ ርዕስ ውስጥ መንኮስ ካልፈለግም ግን ደግሞ የትዳር አጋር ካላገኘን እንዴት እንኖር ለሚሉ ወጣቶች መልስ የተሰጠበት አንድ ጽሁፍ አቀርብላቸዋለሁ። ይህ ጽሁፍ ከትንሿ ቤተክርስቲያን ከሚለው የገብረ እግዚአብሔር ኪደ መጽሐፍ ላይ የተወሰደ ጽሁፍ ነው። በመጀመሪያ ደረጃ መረዳት የሚኖርብን ከያዝነው ርዕስ አንጻር ወደ ደህንነት የሚያደርሱ መንገዶች ሁለት ብቻ መሆናቸውን ነው፤ ድንግልናና ጋብቻ። እግዚአብሔር ደግሞ ከድንግልና እና ከጋብቻ ሕይወት የትኛው እንደሚያድን ያውቃል። ለእናንተ የማስባትን አሳብን ያውቃለሁና እንዲል ኤርሚያስ ምዕራፍ 29 ቁጥር 11 አንዳንድ ጊዜ እግዚአብሔር ካዘጋጀልን መንገድ በተቃራኒ ልንሄድ እንችላለን። አራቱ ባህሪያ ተስጋ ተስማምተውልን እያለ ወይም ራሳችንን የመግዛት ችግር ሳይኖርብር እንዲሁ ሰው ሲያገባ ስላየን ወይም ሌላ ሰው ለምን አታገባም አታገቢም ስላለን ከሚጠቅመን መንገድ ፈቀቅ ልንሄድ እንችላለን። በድንግልና የሚድነው ማግባት ከፈለገ በጋብቻ የሚድነው ከመነኮሰ በራሱ በቤተክርስቲያን ላይ ዘርፈ ብዙ መከራዎች ያመጣል። የአቡነ ሀብተ ማርያም እናት ቅድስት የውስቲና በዚህ ዓለም መኖር ምን ይለዋሻል የሚል ሀሳብ መቶባት ወደ በረሃ ከሄደች በኋላ በዚያ በላይ ያገኘችው ሽማግሌ ወደ ቤቷ እንድትመለስ ነግሯት መመለሷና ከጥቂት ቀኖች በኋላ ጸንሳ እንደወለደች የምናነባው ይህንን የሚያጎላ ምሳሌ ነው። ብዙውን ጊዜ እግዚአብሔር የሚጠብቀንና የሚጠቅመን የሚያደርግልን ከቸርነቱ የተነሳ እኛ ሳናውቅ ሊሆን ይችላል። ቅዱስ ጳውሎስ የስጋ መውጊያ ተሰጥቶት ነበር። ይህ እንዲልቅለት ሱባኤ ገብቶ እግዚአብሔርን ሶስት ጊዜ ለምኖታል። የእግዚአብሔር መልስ ግን አይሆንም ትታበያለህ የሚል ነበር። ቅዱስ ጳውሎስ በዚህ በተሰጠው የስጋ መውጊያ ደስ መሰኘት የጀመረው እግዚአብሔር ምክንያቱን ሲነግረው ነበር። ስለዚህ እኛ ፈቃድ እግዚአብሔርን ጠይቀን በምክረ ካህን ተጉዘን ሳለ አንዳንድ ጊዜ የትዳር አጋር ያጣን ሊመስልን ይችላል፣ ተስፋ ልንቆርጥ እንችላለን። ሆኖም ግን ከላይ እንደተጠቀሰው እንዳሳቡ እስከተጓዝን ድረስ ካላገኘው ብለን መጨነቅ አይኖርብንም። እግዚአብሔር ያደረገልንን የበለጠውን ሊሆን ይችላልና። በመሆኑ ይህንን በአግባቡ ካዳምጥን በዚያ መንገድ ንጽህ ጠብቀን ከሴት ከወንድ ፍቀን መኖር ይኖርብናል። እግዚአብሔር በአግባቡ እስከጠየቅነው ድረስ አምላካችን በሚያመለክተን መንገድ መጓዝ ያስፈልገናል ማለት ነው። ምናልባት በመንኮስ ላንፈልግ እንችል ይሆናል። መረዳት የሚያስፈልገን ግን ምንኩስና ከድንግልናዊ ሕይወት ውስጥ አንደኛውና ከፍተኛው እንደሆነ ይህንን መርጦ የሚሄዱ ክርስቲያኖችም ድንግልናቸውን በልዩ ምልክት በቆብ ገልጠው ወይም አስታውቀው ለሚኖሩ መናንያን መጠሪያ የተሰጠ ስም መሆኑን ነው። ስለዚህ በዚህ አንቀጽ በዋናነት በዚህ ጽሁፍ በዋናነት የምንመለከተው እግዚአብሔር በጸሎት ጠይቀው እጮኛ አላገኙም ግን ደግሞ መመንኮስ የማይፈልጉ ወጣቶች ሕይወታቸው እንዴት ወይም በምን መንገድ መምራት እንዳለባቸው ለማሳየት ነው። በዚህ ረገድ ትልቅ አብነት የሚሆነው አስረኛው መቶ ክፍለ ዘመን የነበረው ስምዖን ጫማ ሰፊው ነው። ምንም እንኳን ቅዱስ ስምዖን የትዳር አጋር አጥቶ እንደዚያ የኖረ ባይሆንም ሕይወቱ ግን ከያዝነው ሀሳብ ጋር የሚሄድ ስለሆነ እናነሳዋለን። የስምዖን ጫማ ሰፊው ሕይወት ይህ ቅዱስ ስልሳ ሁለተኛው የእስክንድርያ ሊቀ ጳጳስ የነበረው አብርሃም ሶሪያዊ በነበረበት ዘመን የነበረ ነው። ይህም ማለት ከ975 እስከ 978 እንደ አውሮፓውያን አቆጣጠር መሆኑ ነው። በዚህ ጊዜ ግብጽ የአስተዳደር የነበረው መንግስት የፋጢማይት ስርወ መንግስት ሲሆን ንጉሱ ከሊፋ አልሙይዝ ይባላል። በጊዜው የነበሩት የግብፅ ክርስቲያኖች ብዙዎቹ ጥበበ እድል ይሰሩ ነበር። ቅዱስ ስምዖንም እንደዚሁ ጫማ በመስፋት ይኖር ነበር። ስምዖን ጫማ ሰፊው የተባለው ከዚህ የተነሳ ነው። ለስልጣኑ ሲል ወደ እስልምና የተቀየረ አንድ ያዕቆብ ኢብን የሱፍ ኢብን ቀሲስ የሚባል አይሁዳዊ የጭፍራ አለቃ ነበር። ይህ ለስልጣን ሲል ሙስሊም የሆነ እና በልቡ ከአይሁድ ጋር የነበረው ሰው ታዲያ ክርስቲያኖች አምርሮ የሚጠላቸው ሰው ነበር። የጥላቸው ምንሻ ስልጣኔን ይቀናቀነኛል ብሎ በሚያስበው እና ኡዝሚን ኢብን ሚና በሚባል ክርስቲያን ምክንያት ነበር። ከሊፋ አልሙይዝ እውቀትን የሚወድ መሪ ነበር እና ምሁራን ሲከራከሩ ማየት ደስ ያሰኘው ነበር የእስልምና ምሁራን እስልምናን ከሚቃወሙ ሰዎች ጋር ሳይቀር እንዲከራከሩ ይፈቅድ ነበር። ይህንን ጠባውን የሚያውቀው ያዕቆብ አንድ ሙሴ የተባለ የአይሁድ መምህር ጠርቶ ከፓትርያርኩ ከአባ አብርሃም ጋር እንዲያከራክረው ለከሊፋው ጥያቄ እንዲያቀርብ መከረው። ሙሴም ለከሊፋው ጥያቄ አቀረበ። ከሊፋው ለፓትርያርኩ መልእክት ላከ። አባ አብርሃምም በሃይማኖት እውቀትና ትምህርት የታወቀውን የመቅፉህ ልጅ ቅዱስ ሳዊሮስ ዘስሙናይን ይዞ መጣ። ሳዊሮስ ዘስሙናይ በከሊፋው ፊት ይሁዲን መናገር መልካም አይደለም አለው። ይህንን ንግግር ሙሴ በሌላ ተርጉሞ አላዋቂ ብለህ ሰደብከኝ ሲል ተቆጣ። ከሊፋውም መከራከር ነው እንጂ መቆጣት አያስፈልግም አለው። ያን ጊዜ ቅዱስ ሳዊሮስ አላዋቂ ያልኩህ እኔ ሳይሆን የአንተው ነቢይ ኢሳያስ ነው ብሎ በትንቢተ ኢሳያስ ምዕራፍ 1 ቁጥር 3 ላይ ያለውን ጠቀሰ። ከሊፋውም ገረመውና እንዲህ የሚል የእናንተ ነቢይ አለን ብሎ ሙሴን ጠየቀው። ሙሴም አዋለ አለው። ቅዱስ አዊሮስም እንዲያውም እንስሳት ከእናንተ እንደሚሻሉ ነቢዩ ገልጠዋል አለው። ይህን ጊዜ ከሊፋው ሳቀ፣ ክርክሩም እንዲቆም አዘዘ። ይህ ሁኔታ የጭፍራ አለቃው ያዕቆብን አበሳጨው። ራሱ ባመጣው ጣጣ በከሊፋው ፊት በመዋረዱ ቆጨው። ስለዚህ ክርስቲያኖች የሚያጠቃበትን ሌላ ዘዴ ይፈልግ ነበር። አይሁዳዊውን ሙሴንም ከወንጌል አንዳች ጥቅስ እንዲፈልግ ነገረው። ከዚያ ሙሴ በማቴዎስ 17፡20 ላይ ያለውን የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ከዚህ ተነሳ ብትሉት ይሄዳል፣ የሚሳናችሁ ነገር የለም የሚለው አገኘ፣ ለያዕቆብን ነገረው። በዚህ ቀንም የጭፍራ አለቃው ያዕቆብ ወደ ከሊፋው በማምጣት በክርስቲያኖች መጽሐፍ እንዲህ የሚል አለ፣ እና ይህንን ፓትርያርኩ ያሳየን አለው። ከሊፋውም ፓትርያርኩን ጠርቶ ስለዚህ ነገር ምን ትላለህ ብሎ ጠየቀው። አብርሃም ሶሪያዊን እውነት ነው የከበረ ወንጌል ይላል አለው። ስለዚህ የክርስቲያኖች ሃይማኖት እውነት ይሁን አሰት ለመፈተኛ ይህን ጥሩ አጋጣሚ እንደሆነ አሰበና ለአብርሃም አራት አማራጮች አቀረበለት። የሙትካምን ተራራ ከምዕራብ ወደ ምስራቅ ማዛወር ወይም እስልምናን ተቀብሎ ክርስትናን መተው ወይም ግብፅን ትቶ ወደ ሌላ ሀገር መሄድ ወይም በሰይፍ መሞት ነበሩ አማራጮቹ። ፓትርያርኩም ይህን በሰማ ጊዜ ደነገጠ፣ እጅግም ፈራ። ውሳኔውን ለማሳወቅ የሶስት ቀን ጊዜ እንዲታገሰው ጠየቀ። በመሆኑም ከከሊፋው ፊት ወጥቶ በአቅራቢያው የሚገኙትን ጳጳሳት፣ መነኮሳት፣ ካህናት፣ ዲያቆናትና ምእመናኑን ሰበሰበ። ያጋጠመውን ሁሉ ነግሮ በግብፅ ውስጥ በመአልቃ በመቤታችን በቅድስት ድንግል ማርያም ቤተክርስቲያን በእነዚህ ሶስት ቀኖች እየጾሙና እየጸለዩ እግዚአብሔርን ሲማልዱ ቆዩ። በሶስተኛው ቀን በሌሊት መቤታችን ለአብርሃም ሶሪያዊ ተገለጠችለት፣ እና ይህንን ነገር የሚያደርግል አንድ ሰው አለ። ወደ ከተማው ገበያ ስትወጣ አንድ አይና የሆነ በገንቦ ውሃ የተሸከመ ሰው ታገኛለ። እርሱ ይህን ታምር ያደርግልሃል አለችው። አብርሃም ሶራዊ ከመንበረ ጵጵስናው ፈጥኖ ወደ ከተማው ገበያ መንገድ ጀመረ። በመካከሉም አንድ ገንቦ ውሃ የያዘ ሰው አገኘ። ያ ሰው አንድ አይና ነበር። ጠራውና ወደ ግቢው አስገባው፣ የሆነውን ሁሉ ነገረው። ያ ሰው ግን አባቴ ሆይ፣ እኔ አጥህ በደለኛ ነኝና ይቅርታ አድርግልኝ፣ ይህንን የምትለኝን ላደርገው የማልችል ነኝ አለው። አብርሃም ሶሪያዊ ያዘዘችው መቤታችን መሆኗን ነገረው። ያ ሰው ስምዖን ጫማ ሰፊው ይባላል። አንዲት ሴት እየደጋገመች መጥታ የንን አይንህን እወድሃለሁ ብላ ጫማ በሚሰፋበት ብጠት አውጥቶ የሰጣት እርሱ ነው። አባቴ ሆይ እንኪያስ እኔን እንዳትገልጠኝ ለምን አለው። እኔ የዚህ ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሱ ይነሳልኝ በሚልህ ተራራ ትዩ ከካህናቶችና ከሕዝብ ጋር ገብተ ቁም ወንጌሎች እና መስቀሎች ማጠንቶችም የሰም መብራቶች ያዙ። ንጉሱ ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ ከህዝቡ ተደባልቄ በፊት እቆማለሁ። አርባ አንድ ጊዜ ክራ ላይ ሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ሆይ ማረን፣ እንራራለን፣ ይቅርበለን ማለት ነው። ከዚህ በኋላ ዝም እንዲሉ ህዝቡን እዘዝ። እኔም ያን ጊዜ ስሰግድ አንተ ስገድ እንዲሁም ሶስት ጊዜ አድርግ። ከዚያ በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክት በየስግደትህ ስተማትብ ተራራው ይነሳል፣ አለው። አብርሃም ሶሪያዊም ወደ ከሊፋው ሄዶ ተራራውን እንደሚያነሱት ነገረው። ዳር 15 ቀን 975 እንደ ኤሮፓውያን አቆጣጠር ላይ ሙስሊሞች፣ ክርስቲያኖች፣ አይሁድ፣ ሌሎች ተሰበሰቡ። በአራት አቅጣጫ ጸሎት፣ ዕጣን ተደርሶ ክራላይሶን ተባለ። ከዚያ ህዝቡ ሁሉ ጸጥ አሉ። ሊቀ ጳጳሱም ሶስት ጊዜ ሰገደ። ሲነሳም ወደዚያ ተራራ አማተበ። ያን ጊዜ ኃይለኛ ድምፅ ተሰማና ተራራው ካለበት ተነሳ፣ ፈቀቅም አለ። እንደገና ከህዝቡ ጋር ሰገዱ። አሁንም ተነስቶ ፈቀቅ አለ። ለሶስተኛ ጊዜ ሰገዱ፣ ተነስቶ ወደ ምስራቅ ሄደ። በዚህ ጊዜ ከሊፋው ከፍተኛ ድምፅ ጮኸ፣ በቃ በቃ፣ በዚህ ከቀጠለ ከተማዋ ትፈርሳለች አለ። ክርስቲያኖች በደስታ አምላካቸውን አመሰገኑ፣ አባ አብርሃምንም ፈሩት፣ ከሳሾቻቸው አፈሩ። ስምዖን ጫማ ሰፊው ግን ተሰውሮ ጠፋ። አባ አብርሃም በብርቱ ቢፈልገው ከዚያ በኋላ ሊያገኘው አልቻለም። ይህንን የእመቤታችን ተአምር ለማስታወስ ከነቢያት ጾም ጋር ተያይዞ እንዲጾም አዘዘ። በገና ጾም የመጀመሪያዎቹ ሶስት ቀናት ይህንን ተአምር ለማስታወስ የምንጾማቸው ናቸው። ዛሬ የተራራ ከሶስት ቦታዎች ተከፍሎ ይታያል። በአሮጌዋ ካይሮ ይገኛል ተፈልፍሎም የስምዖን ጫማ ሰፊ ቤተ ክርስቲያን ተሰርቶበታል። አጽሙ በዚህ ቤተ ክርስቲያን በክብር አርፏል። ከያዝነው ርዕስ አንጻር ስንነጋገር ግን ከስምዖን ጫማ ሰፊ ሕይወት የሚከትሉትን መመልከት እንችላለን። አንደኛው በድንግልና መኖር ነው። ኦርቶዶክሳዊ ወጣቶች አግባብ ባለው መንገድ ፈቃድ እግዚአብሔርን ጠይቀው ተገቢ ወደሆነ ቦታም ሄደው ፈልገው ያጸድቀናል ብለው የሚያስቡትን ሰው ካላገኙ ሌላ ሶስተኛ አማራጭ የድህነት መንገድ ስለሌለ እንደ ስምዖን ጫማ ሰፊው ንጽህናቸውን ጠብቀው በድንግልና ለመኖር መዘጋጀት አለባቸው። በድንግልና ህይወት የሚኖሩ ሰዎች ቆብ ደፍተው መነኮሳት ሊሆኑ ይችላሉ። ይህንን ማድረግ ባይችሉ ግን እንደ ስምዖን ጫማ ሰፊው ንጽህን ጠብቀው ከሴት ርቀው ከወንድ ከሴት ርቀው ከእግዚአብሔር በቀር ማንም ሳያውቃቸው በስውር የቅድስና ሕይወት መኖር ይችላሉ። ስለዚህ ገዳም ባይሄዱ እንኳን በከተማ ውስጥ አቶ፣ ወይዘሪት፣ ጋሽ እየተባሉ ማንም ሳያውቅባቸው ብቸኞች ብውታን ሆነው ከእኩይ ፍትወታት ጋር እየተጋደሉ መኖር ይችላሉ። እግዚአብሔር አግባብ ባለው መንገድ እስከጠየቁ ድረስ ለእነርሱ የሚጠቅማቸውን መንገድ የግድ መሟገት አይኖርባቸውም። ባገኙትም ተስፋ መቁረጥ አይገባም። የሚያድናቸው መንገድ ንጽህናን ጠብቆ መኖር ከሆነ እርሱን ለመኖር መዘጋጀት አለባቸው። ጠቅማቸው አድርጎ ልመናቸውን መልሶላቸዋልና። ኖሩ ባይሆኑ ምሳ ገብተው እንደዚያ መኖር እንዳለባቸው ቅዱስ መጽሐፍ ይናገራል፣ እንዲህ በማለት ሶስት ነገር ይገርመኛል፣ አራተኛውን ከቶ አላስተውለውም። እነርሱ የንስር መንገድ በሰማይ፣ የእባብ መንገድ በድንጋይ ላይ የመርከብ መንገድ በባህር ላይ የሰው መንገድ በወጣትነቱ ላይ ናቸው ይላል ምሳሌ ምዕራፍ 30 ቁጥር 18። በህዋ የሚበር የንስር ፍለጋ በዚህ ሄዶ ነበር ተብሎ አይጠየቅም ወይም አይታወቅም። በአለት ላይ የሚሄድ የእባብ መንገድ አይታወቅም። በማዕበል በሞገድ ላይ ስትሄድ የመርከብ ፍለጋም እንደዚሁ በዚህ ሄዶ ነበር ተብሎ ተለይቶ መንገዱ አይታወቅም። በተመሳሳይ አመንዝራ የነበረች ወጣት ሴትም ስራዋ አይታወቅም። አለመታወቁ ኃጢአት ሰርታ በንስሐ ውሃ ስለምትታጠብና ከዚያ በኋላ ኃጢአት የሰራች ስለማትመስል ነው። ስለዚህ ንስሐ ገብቶ ደናግል በሚኖሩበት መንገድ መኖር ይችላሉ ማለት ነው። ሁለተኛው ራስን ዝቅ ማድረግ ነው። ስምዖን ጫማ ሰፊው ምንም እንኳ እንደዚያ ተራራ ማፍለስ የቻለ ቅዱስ ቢሆንም ራሱ የገለጸው አባቴ ሆይ እኔ አጤ በደለኛ ነኝና ይቅርታ አድርግልኝ፣ ይህን የምትለኝን ላደርገው የማልችል ነኝ በሚል ነበር። ታምር ማድረግ ግድ የግድ የቅድስና ምልክት ባይሆንም፣ ቅዱስ ስምዖን ግን ራሱን ይመለከት የነበረው እንደ በደለኛ ነበር። ስለ ክርስቶስ ብሎ የገዛ ዓይኑን አውጥቶ ለዘማዊቱ የሰጣት ቢሆንም ራሱ ያየ የነበረው እንዳጠ ነበር። ስለዚህ እንደዚህ ባለ ሕይወት የሚኖር አንድ ወጣት የቱንም ያህል የቅድስና ህይወት ቢኖረው ራሱን ዝቅ በማድረግ መኖር አለበት ማለት ነው። ትቢት ክፉ ነውና ሳጥናይልን የጣለው ትቢት ነውና ቅዱስ ጳውሎስ የነበረበትን የራስ ፍልጠት ወይም የጎኑ ጋት እንዲያደቅለት እግዚአብሔርን ለምኖ አይሆንም ያለው እንዳይታበይ ነበርና። በሌላ መልኩ ደግሞ ራስን ዝቅ ማድረግ በመታዘዝ የሚገለጥ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ይህን ዓለም ለማዳን ሲል ክብሩን እንደ መቀማት ሳይቆጥረው ለባህርይ አባቱ ለአብ ታዟል። ስምዖንም ጫማ ሰፊው እንደዚሁ ያዘዘችው እመቤታችን እንደሆነች ባወቀ ጊዜ ለሊቀ ጳጳሱ ታዘዘ እንጂ እምበይ አላለም። ሶስተኛው የዚህ ዓለም ክብር መናቅ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ኅብስቱን አበርክቶ በሰጣቸው ጊዜ ቢራቡ ያበላል ፣ ቢታመሙ ይፈውሳል፣ ይሞቱ ያስነሳል። እንዲህ ያለውን ቢያነክሱት ምን ይብሳል ብለው ይዘው ሊያነክሱት ባሰቡ ጊዜ አውቆባቸው፣ ስለዚህ ክርስቲያኖች ከዚህ መማር ይጠበቅባቸዋል ማለት ነው። ስምዖን ጫማ ሰፊ ምንም እንደዚያ እየሰራ ይኖር የነበረ ቢሆንም የመስሪያ ቤቱ ሰዎች ወይም ሌላ ሰው ይህን የንጽህና የቅድስና ህይወቱን አያውቅም ነበር። የሚያውቀው እርሱ ራሱና እግዚአብሔር የእግዚአብሔር የሆኑት ቅዱሳኑ ብቻ ነበሩ። ያወቀው እመቤታችን ነግረው ነው። ባገኘው ጊዜና ያዘዘችው እመቤታችን እንደሆነች በነገረው ጊዜ አባቴ ሆይ እንዳትገልጠኝ ነበር ያለው። ተአምሩ ከተደረገ በኋላ ቢሆን ወዴት እንደሄደ ያወቀ የለም። ዓለም ክብር መሸከም አልችልም እና በሚል ግልጽ አድርጎታል። ስለዚህ ይህን ሕይወት የሚኖሩ ኦርቶዶክሳውያን ወጣቶች በዚህ መንገድ ቢኖሩ ስምዖን ጫማ ሰፊው ባለበት ለዘላለም ይኖራሉ ማለት ነው። አራተኛው ሳያቋርጡ መጸለይ ነው። አረጋዊ መንፈሳዊ እንደሚነግረን ንጽህ ጠብቆ የሚኖር ሰው የጸሎት ገበሬ፣ በጸሎት ባህር የሚዋኝ ዋናተኛ መሆን አለበት ህይወታቸውን በዚህ መንገድ የሚመሩ ሰዎች ብዙውን ዘመናቸው በጸሎት የሚያሳልፉ ናቸው። ከገዳማውያኑ የሚለዩት በከተማ የመኖራቸው ብቻ ሲሆን ከዚህ ውጭ ቤታቸው በዓታቸው ናት። በዚች በዓታቸው ውስጥ ተጋድሏቸውን ይፈጽማሉ። በየሳምንቱ እሁድ በሚባል መልኩ ከምስጢራት ይሳተፋሉ ይጠበቃል ማለት ነው። ጸሎት በሁለት መንገድ የምንመለከተው ሲሆን አንደኛው የጊዜ ጸሎት ነው። የጊዜ ጸሎት ማለት በቀን ውስጥ ሁለት ጊዜ፣ ሶስት ጊዜ፣ ሰባት ጊዜ እንደ አቅም ሳያስታጉሉ የሚያደርሱ ጸሎት ነው። ሁለተኛው ደግሞ ሳያቋርጡ መጸላይ ነው። ይህም በተለይ ኪራ ላይ ሲሆን እግዚኦ ማረነ ክርስቶስ በእንተ ግዝተ ማርያም ማረነ ክርስቶስ የመሳሰለው ነው። ስምዖን ጫማ ሰፊው ስንመለከተው ለሊቀ ጳጳሱ የነገረው ይህንን ነው። ስለዚህም ምንም እንኳ በመስሪያ ቤት ተቀጥረው ይሁን የራሳቸውን ስራ እየሰሩ የሚኖሩ ይሆኑ ይህንን ሕይወት የሚኖሩ ኦርቶዶክሳውያን ወንዶችም ሆኑ ሴቶች በዚህ መንገድ ቅዱስ መሆንን አብነት ሊያደርጉት የጸሎት ገበሬው ሊሆኑ ይገባል ማለት ነው። አምስተኛው በተግባረ ዕድ በመንኖ ጥሪት መኖር ነው። ነጋገር እንግለጸው ከተባለ በቆዳ ፋብሪካ የሚሰራ ወይም በሊስትሮነት የሚተዳደረው የሚተዳደር ወይም በመንግስት ስራ ተቀጥሮ የሚኖር ሰው ልንለው እንችላለን። በገዳም የሚኖሩ መነኮሳት በንብ እርባታ፣ በመስኖ፣ በሰሌን ስራ፣ በእርሻ ውሃ በመቅዳት ምግብ በማዘጋጀት በመሳሰሉ ስራዎች የተጠመዱ ናቸው። ስለዚህ በዚህ መንገድ የሚኖሩ ኦርቶዶክሳውያን ወጣቶች ስራ እየሰሩ መኖር አለባቸው ማለት ነው። ከዚህ ጋር አብረን አብረውም ግን መንኖ ጥሪትን ገንዘብ ማድረግ ይኖርባቸዋል። ሐዋርያው ቅዱስ ጳውሎስ ምግብና ልብስ ከኖረን ግን እርሱ ይበቃናል እንዳለው ለመኖር የሚበቃቸውን እየሰሩ በምጽዋቱ መትጋት አለባቸው። እዚሁ አዲስ አበባ ውስጥ እየኖሩና ተቀጥሮ ከሚያገኙ ደሞዙ ግማሹን ያህል ለድሆች እየመጸወተ ይህንን የስምዖን ጫማ ሰፊ ሕይወት የሚኖር ሰው አውቃለሁ። ስለዚህ እነዚህን አብነት ማድረግ ያስፈልጋል ማለት ነው። በማንበብ ስድስተኛው ማለት ነው ቅዱሳን መጽሐፍትን በማንበብ ስምዖን ጫማ ሰፊውን አብነት ማድረግ ይጠበቅባቸዋል። ቅዱሳን መጽሐፍት ማንበብ የዕለት ምግብ ነው እና አቡነ ሀብተ ማርያም በቀን ውስጥ አራቱን ወንጌሎች ያነቡ የነበረው ለዚህ ነው። እነ ቅዱስ ዮሐንስ አፈወርቅ ቅዱሳን መጽሐፍትን በቃሎቻቸው ይይዙት የነበረው ለዚህ ነው። ዛሬም በኢትዮጵያ በአብነት ትምህርት ቤቶች የሚማሩ ደቀ መዛሙርት መጽሐፍትን የሚይዟቸው በቃላቸው ነው። እና ቅዱስ ኤፍሬም ሶሪያዊ ይህንን ሕይወት በመኖር የታወቁ ናቸው። በአጠቃላይ እነዚህ ቅዱሳን አንድ የሚያደርጋቸው ቅዱሳን መጻሕፍትን በማንበብ ነው። ሌላውን የመጨረሻው በቤተ ክርስቲያን አገልግሎት በመሳተፍ እንደዚያ ከሆነም በሙሉ ልባችን እርሱን ማገልገል ይኖርብናል ማለት ነው። ይህም በተመለከተ ቅዱስ ጳውሎስ እንዲህ ይላል በነፍስም እንዲቀደሱ የጌታን ነገር ያስባሉ ይላል፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 34። የትዳር አጋርን ወይም ልጅን ደስ ስለማሰኘት ሀሳብ የላቸው። ሀሳባቸው አንድ እርሱ እግዚአብሔር ደስ ማሰኘት ብቻ ነው። ለፈለጉት ያህል ጊዜ ለአገልግሎት ወደ ሌላ ሀገር እንሄድ ቢሉ ከልከ የላቸውም። ከደሞዛቸው ከሚያህል መጠን እናገልግል ቢሉ መጀመሪያ ከእኔ ጋር ተማከር የሚላቸው ሰውም የለም። እንዲያውም በቤተ ክርስቲያን ብዙ የአገልግሎት ክፍተቶች ስላሉ እንደዚህ ያሉ ወጣቶች ቀርበው በመማር በሙሉ አቅማቸው ማገልገል አለባቸው። ስምዖን ጫማ ሰፊው ታሪኩ ላይ እንዳየነው መቶ መጥቶ አገልግሏል። ይህንን ሕይወት ለመኖር መጣር እንጂ እድልን እያማረሩ መኖር አያስፈልግም። የሰው ሙሽራ ወይም ሙሽሪት ከመሆን የክርስቶስ ሙሽራ መሆን እጅግ የሚበልጥ ንጽጽርም ውስጥ የማይገባና ይህንን አስበው የማይገባ ነውና ይህንንም አስበው ከሌላው በበለጠ ማገልገል አለባቸው። ጥሪያቸው መሆኑን ማወቅ ይኖርባቸዋል። አልመለሰልኝም ማለት አይገባም። የሚያስፈልገንን እንጂ የምንፈልገውን ሁሉ እግዚአብሔር አይሰጠንምና እንደዚህ አይነት ሰዎች ዛሬም ይጨምራሉ። ከውጭ ለሚያያቸው ሱፍ ለብሰው ከርባት አድርገው ይንቀሳቀሳሉ። ከሱፋቸውና ከከርባታቸው ውስጥ የወንጌላዊ ቅዱስ ዮሐንስ መታጠቂያ የታጠቁ ናቸው። ሰው ጋሼ፣ አቶ፣ ዶክተር፣ ኢንጂነር፣ ዲያቆን፣ ወይዘሪት እያለ ነው የሚጠራቸው። የእነርሱ የሚኖሩት ህይወት ግን ሌላ ህይወት ነው። መርካቶ ላይ ቀን ሲሸከሙ የሚውሉ ማታ ግን ተሸክመው ያገኙትን ለጦማዳሪዎች፣ ለተቸገሩ የሚሰጡ ስውራ እንደናገል ብዙ ናቸው። ስለዚህ በዚህ ህይወት ተመላልሰን የመንግስቱ ወራሾች የክብሩ ቅዳሾች እንድንሆን አምላከ ቅዱሳን ይርዳ። ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።